አመት ጌታቸው አሰፋ ሀያ ሶስት አመት በዚህ ልክ በኦሮሚያ ክልል የሚገኙ ወንድሞቻችን እስር ቤት ውስጥ የሚገኙ ዘጠኝ መቶ አምሳ ሰባት እስረኞቹ ሲሆኑ ካለምንም ጥፋታቸው እና በደላቸው ደግሞ የቡድን ስም እየተሰጣቸው፣ ባላጠፉት ባልሰሩት ባላደረጉት ነገር የሌብነት ስም የሰው የመግደል የመድፈር የተለያዩ ስሞች እና የተለያዩ ወንጀሎች እነሱ ያላደረጓቸው ወንጀሎች እየተሰጧቸው በቡድን ይሄ ከሌ ቡድን ነው፣ ይሄ ከሌ ቡድን ነው እየተባሉ አስር አስራ አምስት እየተደረጉ ሀያ እየተደረጉ እየተፈረደባቸው ይገኛል። እና ይሄንን ማንም አውቶ እኔ ሲያወራውም አልሰማሁም፣ ሲናገሩትም አልሰማኋቸውም። ማንም የላችሁም። እዚህ ሚዲያ ላይ ማንኛችሁም እኔ ስትናገሩ ሰምቻችሁ አላውቅም። እሺ፣ እሱን ስንተው አሁን ወለጋ ላይ አብዛኛውን ግፍ በአማራው ግፍን የሚጎናጸፍበት ቦታ ነው ብለን ደምድመን እንተውና ከፓርላማ ላይ የፊጥኝ እየታሰሩ ቃሊቲ የተወረወሩት ወንድሞቻችን፣ ምሳሌ ሲሳይ ያውጉቸውን እስኪ ውሰዱት። ምን አድርጉ ነው ጋዜጠኛ ሲሳይ ያውጉቸው የታሰረው ተፈናቃይን በረዳ ተፈናቃይን በጠየቀ ይሄን ያሳሰረው አይደለም፣ ሲሳይ ብቻ እንጂ ምንም አድርጎ አይደለም። በነገራችን ጋዜጠኛ ነው። ህዝባችንን መጠለያ ያህዶ የሚያየው እሱ ነው፣ የሚያበላልን እሱ ነበር። ካለ ምንም ነገር ግን ተፈናቃይን ስለሚያበላ ስለሚያጠጣ፣ ቪዲዮ ስለሚያወጣ ብቻ ዛሬ ቃሊቲ እስር ቤት ውስጥ እየተሰቃየ የሚገኘው እሱ ነው። ይህንን እያንዳንዳችን እናውቃለን። እነ መስከረም አበራ ምን አድርጎ ነው የታሰሩት? እነ ገነት አስማማው ምን አድርጎ ነው የታሰሩት? የአማራ ልጅ እየተሰቃየ ያለው ምን አድርጎ ነው? ይህንን ጥያቄ እየጠየቀ ያለ አማራ አለ። ግን እዚህ ሚዲያ ላይ ይህን ጥያቄ እየጠየቀ ያለ አማራ አለ? ሁለት ሳምንት፣ ሶስት ቀን፣ አራት ቀን ታጨበጭባላችሁ ፍትህ እንዳገኛችሁ ሰዎች ወይም ደግሞ እነዛ ሰዎች ከእስር ቤት እንደወጡ ሰዎች አፋችሁን ይዛችሁ ጌም ላይ ወይም ደግሞ ተለያየ ነገር ላይ ስትሰክሩ እና ስትዘሉ እናያችኋለን። መከራው አብቅቶ ነው። ስቃዩ አብቅቶ ነው። ወንድሞቻችን ነፃነታቸውን አግኝቶ ነው። ማህበረሰባችን ላይ ግድያው አቁሞ ነው። ኦመር የሚባለው ልጅ ወይና አስወጡት ወይ ደግሞ መውቱት እና እኔ አንዳንዴ በጣም ይገርመኛል። ለምንደሆን ታቃላችሁ፣ አሁን የመሰልቸት ባህሪም የሚያመጣው ነው። ቢኮዝ እኔ አራት አመት ምናምን ሆኛል እዚህ ሚዲያ ላይ ሆነ፣ ይሰለቻል። ሁሌ አንድ ነገር ነው፣ ሁሌ መናገር ነው። ስቲል እንኳን የሆነ አጀንዳ ይዘን ስንመጣ እንኳን እዛ አጀንዳ ላይ መወያየት አይፈለግም። ለምንደሆን ታቃላችሁ፣ ስድብ ነው የሚወደደው። አጀንዳ ቀርጸን እናመጣለን፣ ግን ማንም ሰው አክሴፕት አድርጎ ያንን አጀንዳ ይወያይበት። ዛሬ ምሳሌ እኔ ባለፈው ፓርላማ ላይ ባለው ነገር በጣም ብዙ ቀን እናገር ነበረ። የብሔር ብሔረሰብ ተወካይ ነን የሚሉ የህዝብ እንደራሴዎችን እኔ በጣም ምናካ ሰው ነኝ። ለምን እዛ ቦታ ላይ እኔ እነሱን ብቻም ሳይሆን እነሱን ስናካ ብሔርን ማህበረሰብን እንናካለው፣ ያም እንድናካ ስለምፈልግ ነው። ለምን በነዛ ማህበረሰብ ስም እዛ ቦታ ላይ ስለሚገኙ ማለት ነው። እንደዚህ አይነት እንኳን ነገር ስናወጣ የለም ግን ዛሬ ሳ ዞር ዞር ብለው አሁን ትልልቅ ሚዲያ ያላቸው የኛ ልጆች ወይም ጌም ላይ ነው የምታገኟቸው፣ ወይም ደግሞ ከእስክንድር እና ከዘመነ ማን ይሻላል ከዋርካው እና ከሀብቴ ማን ይሻላል እያሉ እያወሩ ነው የምታገኟቸው። የትኛው ነው የሚሻለው? እንግዲህ ሁሉም የሚወጡት ለአማራ ነው። ኦኬ እስክንድር ያጠፋው ነገር አለ፣ እናውቃለን። ሁላችንም እኔ እንደራሴ የማይመችብኝ እንትን ሊኖር ይችላል። ነገር ግን እሱን ሳይሆን በሱ ስር ያሉትን ልጆች ነው የማየው። ያን ሁሉ ነገር ቀርቶ ድርጅት እያለ ሁሉ ነገር መቶ፣ እኔ ዛሬ በጣም በጣም የገረመኝ ነገር የነ ዩሪን ቡድን አይታችኋቸው ከሆነ እነ አማራ ዛሬ የሚባሉት አሁን እነ ዶክተር ሰናይትን ኢንተርቪ አደርጋለሁ ብሎ ሲጋጋጥ የነበረ ዶክተር ሰናይት በወለጋ አማራ ቁጭ ብላ ስትለምንና ስትሸቅጥበት የነበረችው ዶክተር ሰናይት በወለጋ አማራ ላይ እነ ላቀ እና ይርታቸው የሚባሉ ከካሞይ ዳያስፖራዎች የአማራ ፋኖ ብሔራዊ ኃይል እንዳይቋቋም ስንት ነገር ሲጋጋጡ የነበሩ አርባ ሁለት ማኒፌስቶ አምተው ምድር ላይ ወርደው ወንድሞቻችንን በጎሳ ሲከፋፍሉ የነበሩ ሰዎች እንደሆኑ እኔ አውቃቸዋለሁ። በነገራችን እስቲል እስካሁን ድረስ ፋይላቸው እጄ ላይ ስላለ ነው የማወራው፣ ዝም ብዬ አይደለም ማውራው ግን እነዛን ሰውዬ ወደፊት እያመጡ ንጹህ አማራን እየገፉ እያስወደቁ ለአማራ የሚሰራውን የሚያስወድቁት የኛ ልጆች ናቸው። እኔ ፖለቲካ እንተንትን ያለው እኔ ፖለቲካን አውቃለሁ ይልሃል። ዘመነንና እና አስረስን እንትን ሶሪ፣ ዘመነን እና ሀብቴን ያጋጭልሃል፣ አስረስርና ዋርካውን ያጋጭልሃል። ጅል ነው እንትና ነው እያለ ማህበረሰቡ ላይ ነው እስክስታ ሲነፋ የሚውለው። ይሄ ማህበረሰብስ እሺ እኔ ስለ ራሴ መሪዎች ማንጎ በዝማን ጀግና እንደሆነ እያወራሁ ሙልት ሆነ። እስር ቤት የሚሰቃዩት አማራዎች ማን ነው የሚያነሳልኝ? በራብ እየተቀጡ ያሉትን አማራዎች ማን ነው የሚያነሳልኝ? በየቦታው የሚነደውን ድሮን ስለዛ፣ ማን ነው የሚያወራው? ብሔርተኝነት ማለት ሲጀምር ምንድን ነው ታቁታላችሁ? ትርጉ ያወጣት ለማንነት መቆም ለራስ መስራት አማራ መሆን ማለት ምን መሆን እንደሆነ ምን እንደሆነ ትርጉም ይታወቀ ገብቷችሁ ነው። እውነት ነውንስ ነን በቃ ይሄው በቃ ነን ብለን ወደፊት መምጣት አለብን የሚባል ስሜት ነው እናንተ ላይ እኔ አይገባኝም። እነዛ አሁን ብሔርተኛ ነው የሚባልበት ቤት ብትገቡ አንድ ሕዝብ ስቃይ የተፖስተ የለም። እውነቴን እኮ ነው የምነግራችሁ ፎቶ ያመጣና ከስር ጥፊት ደርድሮ ያስቀምጥላችኋል ስርጭት እኮ ነው የዘመነን ያመጣና ከስር ጥፊት ደርድሮ ያስቀምጥና ይተችላሉ። ዋርካውንም እንደዛው የት ገብተህ ነው እየተባለ የሚጣ ማርያም፣ የት ገብተህ ነው ድምፅ ጠፋ እያሉ እንኳን የሚፖስቱ ሰዎች አሉ እኮ። በዚህ ልክ ነው አማራው ሚዲያ ላይ የሚሰራው። እኔ ብዙ ነገሮችን በተለይ እነዚህ ፌመስ ነን ብለው ወደላይ ወጥተው ፖለቲካ መተንተን እንችላለን ብለው የሚሰሩት ሰዎች ዘንድ እኔ ከስራቸው ከስራችሁ እያልኩ መሰራው ስራለኝ። እውነቴ ነው የምነግራችሁ። ማን ምንድን ነው የሚባለው ነገር በራሴ መንገድ ማጠነው እኔ አማራ ዛሬን፣ እኔ ይቅርታ አደርጉልኛ አኝኬ የተፋውት ነው በጣም ብዙ ቀን ብዙ ነገሮችን ተው ብየውም እንቢ ስላለኝ ማለት ነው። አብዛኛውን የአማራ ፖለቲከኛ ነኝ የአማራን ፖለቲካ ተነትናለሁ እኔ ጋ አይስማማም። ለምን መነገጃ ስለሚያደርጉት ህዝቡም ዛሬ አሁን እነ አቶ ዶክተር ደሳሌ ጫኔ በነገራችሁ ላይ ፓርላማ ላይ ሲገቡ፣ እኛ እዚህ ሚዲያ ላይ ጫና ብናደርግ ኑሮ እውነቴን ነው የምነግራችሁ፣ እዛ ፓርላማ ላይ ይከበሩ ነበር። ነገር ግን እየተሳቀባቸው እየተንጓጠጡ ነው ተናግረው የሚወጡት። እስቲ በዚህ ደረጃ ያለን አማራዎች ነው በጣም እናሳፍላለን። ስለዚህ ታሳሪዎቻችን እናስታውሳቸው። ምግብ ቤተሰቦቻቸው እንኳን ምግብ ይዘው ገብተው ለመጠየቅ አይችሉም። ዛሬ የእናተ ክርስቲያን ታደለ ነ ዮሐንስ በያሌው አይችሉም ምግብ ይዘው ሂዶ ለመጠየቅ የኑላችንም እናውቃለን። እና ስለዚህ ወደ ራሱ ይገብታ እና ማንም በመሀል ማለት ስሙ ጠፋብኝ፣ ስሙ ጠፋብኝ። የሆነ ታጋይ ነበረ በሸዋ እነዚህ ተፈናቃይ ስረዳ ነበር ነበርና፣ ላኪን ግን ተፈናቃይ ሲያግዝ ስለነበረ እስር ቤት ነው አሁን ላይ ያለው። እና ስሙን ታውቂዋለሽ እረሳሁት። ስሙ በሸዋ ነበር የሚኖረው ተፈናቃይ በጣም ነበር የሚረዳው። ሲሳይ፣ ያ ሰው አሁን ሲሳይ ነው ስሙ፣ ሲሳይ ነው ስሙ ሸዋ ላይ እኮ ጋዜጠኛ ሲሳይ አውግቼው ነው። መሪ ፋኖ ነው ነው ነው ታጋይ ነው። ተፈናቃይ በጣም ነበረ የሚተባበረውና አሁን ግን ተፈናቃይ በሚተባበርበት ሰዓት ላይ ለምን ትተባበራለ ተብሎ አሁን ላይ እስር ቤት ነው ያለው። ግን ስሙ ቀጥሎ ላውራ ተፈቅዶ ልኛል። በመጀመሪያ ብሄርህን ተናገር። ምንድነው ብሄርህ? ነገር አይደለም መጀመሪያ ከፐርሰናል ከሆነ ነገር

ኡመር ገጠር ጉድ እኮ ነው፣ አለ ኡመር። አይ ነገ ስትናገሩ ደግሞ በተፈናቃይ ዙሪያ ተፈናቃዮችን እየጠቀሳችሁ ተናገሩ። ማለት እነዚህ ተፈናቃዮች መጨረሻቸው ምንድን ነው? የኛ ልጆችስ ዝፍ የመስላል የሚሉ አማራዎች ላይ ጫና ማድረግ የለብንም ወይ ማለት ይህንን ህዝብ እንዲያው? ጫና ማድረግ የለብንም ወይ? እዚህ የሚያደርስናቸው እኮ እኛ ነን። ገይስ እኛ እንዲሰቀልናቸው ደግሞ እኛ መውረድ እንችላለን። ለህዝባቸው የማያገለግሉ ከሆነ እንዲሰቀልናቸው መውረድ እንችላለን ግዴታ። የፈመሱት በአማራ ህዝብ ነው። የፈመሱት በአማራ ህዝብ ነው። ወይማ አይውልሽ እኔ ብዙ ቀን ሞክሬያለሁ ማርያምን። እነዚህ ፌመስ የሚባሉት ብዙ ቀን ሞክሬያለሁ። አጀንዳ ይዘሽ ገብተሽ አይወያዩ ስድብ ከሌለ አይወያዩም። አምሶሪ እንደዚህ ሲናገር አይወያዩም። ስድብ ከሌለ ረገጣ ሲኖር ይቀበሉሻል እንዴ። ግን በቁም ነገር ደረጃ ላይ የለም፣ አይሳተፍም። ማንኛውም ሰው አይሳተፍልሽም። እኔ እኮ እያልኩሽ ነው። እኔ ጎጃምን ካላንቋሸሽኩለት አንድ ሰው አይቀበለኝም፣ እያልኩሽ ነው ያለሁት። እኔ ሸዋን ካላንቋሸሽኩለት አንድ ሰው አክሴፕት ሊያደርገኝ አይችልም። ግዴታ እኔ ጎጠኛ መሆን አለብኝ እነሱ ጋር እንድሳተፍና የእነሱን አጀንዳ እንድቀበል ግዴታ ጎጠኛ መሆን አለብኝ። የማህበረሰቡ ስቃይ ማንም እያወራለት አይደለም። ዛሬ እኮ በየካምፑ በየካምፑ የመንግስት ቅጥረኞች እንዳሉ ታውቃላችሁ። በየካምፑ ማነው መቶ የሚጠይቀው ማነው መቶ ቪዲዮ የሚያደርገው እኔ ደብረ ብርሃን ላይ ሶስት ልጆችን አስበልቻለሁ በዚህ ምክንያት ዛሬ በእኔ ምክንያት እስር ቤት ናቸው ያሉት ማንም ሰው ያውቃቸዋል እውነት ለመናገር እነዚህን ሰዎች ስለነዚህ እነዚህ ወጥቶ አይናገሩልሽም አንድን አካባቢ ታንቋሸሽላቸው ብቻ ነው የሚቀበሉ ይቅርታ አድርጉልኝ አካባቢን ሳይነኩ ፖለቲካ መስራት አይችሉም አካባቢን ሳይነኩ ስለ አማራ ትግል ማውራት አይችሉም መሪን ሳያንቋሽሹ ስለ አማራ መናገር አይችሉ እንዴ? እያየናቸው። እኔ ብዙ ብዙዎችን አይቻቸው አለ ከተተናቸው አለ ቤታቸው ገባለሁኝ ግን አሁን ላይ ቤታቸው መግባት ይቻሉ። ለምን እንዴ? ራሴን ራሴ የምሰርበው ከሆነ ራሴን ራሴ የምወገው ከሆነ ለምን ለምን ያስፈልጋል? ይሄ ነገር ለምን አንድ ሰው ተሸክሜ ብቻዬን እየጮፍኩኝ አልውልም እኔ። ለምን ነው በወገኖች ደም ላይ መቀልደው ነው የአማራ። አሁን እዚህ ሚዲያ ላይ ብዙ መሰራት ያለባችሁ ስራዎች አሉ። በነገራችን ላይ ሚዲያን እንደቀልድ ነገር አትዩት። ሚዲያ በጣም እንደቀልድ የውላችሁ፣ ዋና ዋናው ጦርነት ሚዲያ ላይ ነው። እውነት ልንገራችሁ፣ ሀሳባችንን መሸጥ መቻል አለብን። ለምን ወደ ትግል እንደገባን መናገር መቻል አለብን። ወንድሞቻችን ከምን ተነስተው? እዚህ ትግል ውስጥ እንደገቡ መናገር መቻል አለብን ምክንያቱም እኛ ነን ሚዲያ ላይ ብሔርተኛ ነን ብለን የሰፈርነው ማንም አይደለም በነገራችን ላይ ነገር ግን ያንን ስናደርግ እኔ አሁን ሌላው እንዲከተለኝ የምጋብዘው እኮ በመጀመሪያ እኔ ጽኑ አማራ ሁኜ ስቆም ነው እንጂ እኔ ጎጃሜን እየረገጥኩ ሌላው እንዲደግፈኝ ለምን እፈልጋለሁ እኔ ሱማሌው እንዲገድፈኝ እኮ በመጀመሪያ እኔ አንድ ሁኜ መቆም አለብኝ። ሀሳቤም አላማዬም አንድ መሆን መቻል አለበት አይደል? ጉራጌው እንዲደግፈኝ እኔ ሀሳቤም አላማዬም አንድ መሆን አለበት። እሱ አማራና አማራነት ነው። ሌላ ምንም ነገር ሀሳብ ሊኖረን አይችልም። ይህንም ማወቅ መቻል አለብን። እኔ እውነት ልንገራችሁ፣ ሌላ ሰዎች እኔ አሁን ኦሮሞ ይሰርበኛል እየመጣ ትግሬው ይናገረኛል እየመጣ ምንም ነገር አይመስለኝም። አማራው ግን ሲናገረኝ ያመኛል። ምክንያቱም ደሜ ስለሆነ ሊረዳኝ ስለሚገባ ስለዚህ ብናጠፋም ብንጣላም ከጥፋታችን ላይ እየተራረም የምናደርገውን እያንዳንዱን ነገር ለማህበረሰባችን ብለን እናደርግ። በቃ ይህም በየቦታው መቀጣቀጡ መተቻቸቱ ጥሩ አይደለም። ይቅርብን። በቃ እንደ እዚህ ቦታ ላይ እኔ በአማራ ስም መጥቶ ፈምሰው ጌም እየተጫወቱ የአማራ ድምፅ እንዳይሰማ እያደረጉ ነው ብዬ የምጣላቸው እና የምሰርባቸው ሰዎች ከነሱ በላይ ግን ብሔርተኛ ነኝ ብሎ የተሰለፈው በየቀኑ በየሳምንቱ አጀንዳ እያደረገ እየመጣ የአማራው ድምፅ እንዳይሰማ እያደረገ ያለው እነሱ ናቸው። ምክንያቱም በየሳምንቱ ወይን የሙሙ ወይም ደግሞ የሆነ ነገር አጀንዳ ይዞብን ይመጣሉ። ይሄ እውነት ነው። ማን የተባለው አማራ የተባለው ብሔርተኛ ነኝ ብሎ የተሰለፈው ሰውዬ እና በጣም ነው የሚደብረው። እውነት በጣም ነው የሚደብረው። እኔ አንድ ሰሞን ትቼው ነበረ ቲክቶክ ትቼው፣ ትዊተር እና ፌስቡክ ላይ ገብቼ ነበር። ፌስቡክ እና ትዊተር ላይ የሚታየው ነገር በጣም ነው የሚደብረው። ሀቁን ስንናገር አብይ አህመድ እየወጣ የሚደነፋ ትዊተር ላይ ነው። ሁሉም ሰው ያውቋል ብዬ ተስፋ አደርጋለሁ።

እሺ አመሰግናለሁ። እኔ ምለው እዚህ ሚዲያ ላይ ያሉ አማራዎች በጣም ከኔ ጀምሮ በጣም ጨካኝ ሆነናል። ከህዝባችን ይልቅ የኛ ከሌ ሰደበኝ ከሌ እንዲህ ብሎኛል ብለው ለራሳቸው የሆነ የሚቆሙ ሀሜተኞች አማራ ብዙዎች አሉ። ለራሳቸው ብቻ የሚጨነቁ ለምን እንዲህ ትለኛለች ለምን ተሰደቁ የሚሉ ህዝባችን ግን በድሮ ነው እየወጣ እየተረሸነ በየቦታው የሚበላው አቶ ብዙ ተፈናቃይ ህፃናቶች ወተት መግዣ አጥተው በቪዲዮ እየታዩ ይህን ያህል የሚጨክኑ አማራዎች ጌም እየተጫወቱ ቀሚሳቸውን እየለበሱ እየጨፈሩ በአማራ ስም ባንዲራ እየለጠፉ እንዲህ ሲሆኑ እኔ በጣም ነው እንትን የሚለኝ። እኔ ስንት ዓመቴ የትም ወጥቼ አላውቅም። በጣም ነው የማዝነው በህዝቤ በጣም መሰቃየት በጣም እያዘንኩኝ ውስጤ ብቻዬን እንትን እያልኩኝ፣ የትም ቦታ አልሄድም። እዛው ያለሁበት ስራ ቦታ ብቻ ነው የምቆይ። እኔ ምንም ደስታ የለኝም። ህዝቤ ያለው የኔ ቤተሰብ ያሉት በገዢው ስር ናቸው፣ በስቃይ ውስጥ ነው። አንድ ስብሰባ እንኳን ተቀሩ። ለአንድ ስብሰባ እናቶቻችን ዋጋ እየከፈሉ ብር እየከፈሉ ነው እንትን የሚሉት። የሚመታለ ወጥቶ የሚገደል አለ። የማይገባበት ሰዓት አለ። በጣም የማዝነው ነው ግን ተፈናቃዮች እንደዚህ በቪዲዮ እየታዩ ራበን እያሉ የአማራ ዲያስፖራዎች ሆኖም የአረብ ሀገር የምትኖር ራሱ የሚኖር ሰው ራሱ ከደሞዙ ላይ መቶ ድርሃም መድቦ ወይ ሁለት መቶ ድርሃም መድቦ ተዋቶ ትንሽ እንኳን ለህፃናቶቹ ወተት መግዣ እናርግ የማይሉ በቪዲዮ እየታዩ ልጆች የሚጨክን አማራ እኔ እንጃ እንደዚህ አይነት ህዝብን አይቻላቅ አንበሳው